በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንኳን በመጋቢት ስምንት ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ለሐዋርያው ቅዱስ ማትያስ ዓመታዊ የረፍት በዓል በሰላም አደረሳችሁ አደረሰን። ሐዋርያው ቅዱስ ማትያስ በቅድስት ቤተ ክርስቲያን አስተምህሮ ከእመቤታችን በቀር ከቅዱሳን ሐዋርያት የሚበልጥ አልተነሳም። ሐዋርያ ማለት የሚሸፈነው ልዑክ፣ የተላከ የጽድቅ መንገደኛ እንደማለት ነው። በምስጢሩ ግን ባለሟል ብለው ሊቃውንቱ ተርጉመውታል። ይህስ እንደምን ነው ቢሉ የፍጥረታት ሁሉ ጌታ የክብር ባለቤት መድኃኔ ዓለም ከድንግል ማርያም ተወልዶ አድጎ ተጠምቆ ጾሞ ከገዳመ ቆርንጦስ ሲመለስ ቀዳሚ ሥራው ያደረገው ደቀ መዛሙርቱን መጥራት ነበር። ከተከተሉት የአምስት ገበያ ሕዝብ መካከል ወሃዴ እምሰባ ዚአሁ አስርተ ወክልኤተ ሐዋርያተ እንዲል በመጀመሪያ 12 ሐዋርያትን መረጠ። እልህም ጴጥሮስ የተባለ ስምዖን፣ እንድሪያስ ወንድሙ፣ ያዕቆብ ወልደ ዘብዴዎስ፣ ዮሐንስ ወንድሙ፣ ፊልጶስ፣ በርጠሌሞስ፣ ቶማስ፣ ማቴዎስ፣ ያዕቆብ ወልደ አልፌዎስ፣ ታዴዎስ ልብዴዎስ፣ ናትናኤል፣ ቀናተኛው ወይም ቀናተኛው ስምዖን እና ማትያስ በይሁዳ የተተካ ናቸው። በማቴዎስ ወንጌል ምዕራፍ አስር ከቁጥር 1። እነዚህን 12 አርድቱን ከጠራ በኋላ ለ3 ዓመታት ከ3 ወራት ከዋለበት እየዋሉ ካደረበት እያደሩ ሲማሩ ይውሉ ነበር። ሌሊት ደግሞ ምስጢር ሲያስተረጉሙ ያድሩ ነበር። ጌታ እንደሚገባ ካስተማራቸው በኋላ ከፍ ያለ ኃላፊነት ሾማቸው ለዓለም እረኞች የእርሱም ባለሟሎች ሆኑ። እጅግ ብዙ መከራ እንደሚገጥማቸውም ነገራቸው። በማቴዎስ ምዕራፍ 10 ከቁጥር 16፣ በዮሐንስ ምዕራፍ 16 ከቁጥር 33። በዚያው ልክ ክብራቸውን ማከለላቸው በማቴዎስ ምዕራፍ 19 ከቁጥር 28። ስልጣናቸው ደግሞ እስከዚህ ድረስ ሆነ። በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት ደግሞ በሰማይ የተፈታ ይሆናል። በማቴዎስ ወንጌል ምዕራፍ 18 ከቁጥር 18። ይቀራላችኋቸውም ኃጢአታቸው ይቀርላቸዋል ያላላችኋቸው ግን አይቀርላቸውም አላቸው። በዮሐንስ ምዕራፍ 20 ከቁጥር 23 የመንግሥተ ሰማያትን መክፈቻ እረኝነትን ተቀበሉ። በማቴዎስ ምዕራፍ 16 ከቁጥር 19 በዮሐንስ ምዕራፍ 21 ከቁጥር 15 ጌታ በንጹሕ አንደበቱ ሐዋርያትን እጅግ ሲያከብራቸው ያላቸው የዓለም ብርሃን አላቸው በማቴዎስ ምዕራፍ 5 ከቁጥር 13። ወንድሞቹም ተባሉ ከዚህም በሚበልጥ በሌላ ክብር አከበራቸው። ከዚህ ሁሉ ነገር በኋላ በጌታ ሕማማት ጊዜ ገና ነበሩና አንዳንዶቹ ፈርተው ተበተኑ። ተመልሰው ግን በጽራጼ ወንድ ሲጸልዩ ሰንብተው የጌታን ትንሳኤ ተመለከቱ፣ እጆቹን እግሮቹንም ዳሰው ሐሴትን አደረጉ። ለአርባ ቀናት መጽሐፈ ኪዳንን ትምህርት ህቡአትን ሌላም በፍጡር አንደበት የማይነገር ብዙ ምስጢራትን ተምረው ጌታ ሊቀጵጵስና ይሹሟቸው አረገ። ለአስር ቀናት በእመ ብርሃን ስር ተጠልለው ሲጸልዩና በአንድ ልብስ ሲተጉ ሰንብተው መንፈስ ቅዱስ ወረደላቸው። በአንዴም ከፍርሃት ወደ ድፍረት ተመልሰው ፍጹማን ብርሃናውያን ሆኑ። 71 ልሳናትን ነስተው በአንዲት ስብከት ብቻ 3000 ነፍሳት ማረኩ። ሐዋርያት ሥራ ምዕራፍ 2 ከቁጥር 41። ቅዱሳን ሐዋርያት በህብረት ለአንድ ዓመት ያህል በኢየሩሳሌምና በዙሪያ እየተመላለሱ አስተምረው ብዙ እስራኤላውያንን ወደ ክርስትና ማርከዋል። ከዚህ በኋላ ግን እንደ ትውፊት ዓለምን በጣ ለአስራ ሁለት ተካፈሏት ይህ ሲሆን መንፈስ ቅዱስ አብሯቸው ነበርና ለእያንዳንዳቸው እንደሚገባው አህጉረ ስብከቶች ደረሷቸው። እነርሱም ደቀ መዛሙርቶቻቸውን አስከትለው ለታላቁ መንፈሳዊ ዘመቻ ወረዱ። በሄዱበት ቦታም ከተኩላ ከአንበሳና ከነብር ጋር ታገሉ። በጸጋቸውም አራዊትን ወይም ክፉ ሰዎችን ወደ በጎነት መልሰው ለክርስቶስ አስረከቡ። በየሀገሩ እየሰበኩ ድውያንን ፈወሱ። ለምጻት ሞችን አነጹ፣ እውራንን አበሩ፣ አንከሶችን ተረተሩ፣ ጎባጦችን አቀኑ፣ ሙታንንም አስነሱ። እልፍ አዕላፋት አህዛብንም ወደ መንጋው ቀላቀሉ። ስለዚህ ፈንታም ብዙዎቹ በእሳት ተቃጠሉ፣ ቆዳቸው ተገፈፈ፣ በምጣድ ተጠበሱ፣ ደማቸው በምድር ላይ ፈሰሰ። ከአንድ ቅዱስ ዮሐንስ ወንጌላዊ በቀር ሁሉም ይህችን ዓለም በሰማዕትነት ተሰናበቱ። ጨው ሆነው አጣፍጠዋልና ብርሃንም ሆነው አብርተዋልና፣ እናከብራቸዋለን። አባቶቻችን፣ መምህሮቻችን፣ ጌቶቻችን፣ ሊቆቻችን እንላቸዋለን። ቅዱስ ማትያስ ስም አጠራሩ ይክበርና ጌታችን ኢየሱስ ክርስቶስ ቤተሰቦቼ ብሎ ከመረጣቸው 120 ቅዱሳን አንዱ 3 ዓመት ከ3 ወር ከጌታችን እግር ስር ቁጭ ብሎ የተማረ በይሁዳ ፈንታ ከአሥራ ሁለቱ ሐዋርያት ይቆጠር ዘንድ መንፈስ ቅዱስ የመረጠው ሐዋርያ ነው። ቅዱሱ ሐዋርያ በዕጣ በደረሰው ሀገረ ስብከቱና በሌሎች ዓለማት ለወንጌል አገልግሎት ብዙ ደክመዋል። በተለይ የሰውን ሥጋ ወደሚበሉ ሰዎች ሀገር ገብቶ ወንጌልን ቢሰብክላቸው አይኖቹን አውጥተው ከብዙ ሥቃይ ጋር ለሠላሳ ቀናት ሣር አብልተውታል። እርሱ ግን በትዕግስና በፈጣሪው ኃይል ድንቅ ታምር አድርጎ አሳምኖ አጥምቋቸዋል። ከብዙ ተጋድሎና ቅድስና በኋላም በዚች ቀን በመልካም ሽምግልና አርፏል። አምላከ ቅዱሳን ሐዋርያት ቸርነቱን ያብዛልን፣ በምልጃቸው ከክፉ ነገር ጠብቆ ከበረከታቸው ይክፈለን። በመጋቢት ስምንት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ማትያስ ሐዋርያ ከአስራ ሁለቱ ሐዋርያት አንዱ፣ ቅዱስ አርያኖስ ሰማዕት በዘመነ ሰማዕታት ጊዜ ብዙ ክርስቲያኖችን ያሳደደ የነበረና ጌታ በንስሐ የጠራው ቅዱስ ዮሌዎስ ሊቀ ጳጳሳት ናቸው። ወርሃዊ በዓላት ደግሞ ቅዱስ ሙሴ ሊቀ ነቢያት፣ ኪሩቤል ወይም አርባዕቱ እንስሳ፣ አባ ብሶይ ወይም ብሾይ፣ አቡነ ኪሮስ፣ አባ ሳሙኤል ዘደብረ ቀልሞን ናቸው። እንዲህም ብለው ጸለዩ። አቤቱ ልብን ሁሉ የምታውቅ አንተ ከነዚህ ከሁለቱ የመረጥከውን አንዱን ግለጥ። እጣጣጣሏቸው እጣውንም በማትያስ ላይ ወጣ። ከአስራ አንዱ ሐዋርያት ጋርም ተቆጠረ። በሐዋርያት ስራ ምራፍ 1 ከቁጥር 24 እስከ 26። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የዳህይቱን አነስተኛ መባን እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን ጥጉሃን፣ መላእክት ፍጹማን እንደናግል፣ እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍ ታዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዝ ወደ አማርኛ የተረጎመውን